ኢትዮጵያ ስንሄድ እኛ አንዳንድ ጊዜ ማለት ነው፣ እምቤትን አበሻ አበሻ እኮ በጣም ነው የሚያወራው። ልክ ከዚህ ስንሄድ ታክሲ ስንጠቀም እንዴ እሷ ኮ ይሄን ሀራ መት መታ ታክሲና ባስ ነው የምትጠቅመው ይሏችኋል። ከዚ አይ ገንዘቤን በባስና በታክሲ አላጠፋም ብላችሁ እንደ ማንኛውም ሰው እንደ ማንኛውም ተጓዥ እንደ ማንኛውም ትራንስፖርት ተጠቃሚ ስትሄዱ ይህን ያህል ዓመት ሰግታ ምን ይዛ ነው የመጣችሁ? ለምንድን ነው በእንደዚህ የምትሄደው? ለራሷ እንኳን እማትሆን ይሏችኋል። ሰው ከማብራቱ ወደ ኋላ የለም። እና ብዙ ጊዜ ኢትዮጵያ ስንሄድ አንዳንድ ጊዜ በእርግጥ ሂደን ሂጄ እመለሳለሁ ወይም ደግሞ አንደኛዬን እዛው አልመለስም ብላችሁ ስትሄዱ ልዩነት አለው። ሄዳ እመለሳለሁ ስትሉ ገንዘብ ታጥፋላችሁ። ግን አይ ከዚህ በኋላ በቃኝ አልመለስም ስትሉ ገና እዚህ አየር ማረፊያ ውስጥ ሪፖርት ውስጥ ማለት ነው። ቸኮሌት ምናምን ይሄ ጣፋጭ ነገር፣ መጠጦች አሉ የሚሸጡ፣ ወደ ኢትዮጵያ ስትሄዱ የምትገዙባቸው ማለት ገና ከነዛ ስትደርሱ ላለመግዛት ትቆጠባላችሁ። ምክንያቱም አትመለሱም። እዚህ ጋ ብዙ ነገር ማድረግ ትችላላችሁ ኢትዮጵያ እያላካችሁ ግን አንደኛችሁን ኢትዮጵያ ስትሄዱና ተመልሼ እመጣለሁ ስትሩ ስሜቱ አንድ አይደለም፣ በጣም ነው የሚለያየው እኔ ብቻ ነኝ ወይስ እናንተም ናችሁ? ጋይስ እኔ ብቻ ነኝ ወይስ እናንተም ናችሁ? እቃ አዛችሁ ማለት ነው፣ እና በፎቶ ከዛ ደግሞ እቃ አርቆ ተሰክቶ ሲያልቅ አይመጣልኝም ማለት አይሄድልኝም። ያዘዝኩት እቃ ይሄ የተሰረው ይሄ እላለሁ ማለት ነው። እና ብዙ ጊዜ እኔ ምን እንደምወድ ታቃላችሁ ታውቃላችሁ ትላልቅ ትልቅ ነገር ወዳለሁ ማለት ትንሽ ነገር አልወድም። ምግብም ሊሆን ይችላል። ምግብ ስሰራ የሆነ ነገርም ለሰዎች ማድረግ ስፈልግ ይሄ ትንሽዬ ነገር ምናምን በቃ የሚያንሳቸው የማይበቃቸው የማይጠግቡ ነው የሚመስለኝ ራሱ ማለት ነው። ግን አንዳንድ ጊዜ እቃ ራሱ አሁን ሳዝ ማለት ነው። አሁን ይሄ ያዘዝኩት ቁም ሳጥን ለእኔ አሁን አንሶብኛል፣ ግን በአካል ሲታይ ሰፊ ነው። ግድ የለሽም ተብያለሁ እንግዲህ። ሲሄድ ሲሄድ የማይ ነው ይህም ይመስለኝ ። እንዲሁም ደግሞ ጠረጴዛውን ካዘዝኩት በኋላ ትንሽ የጠበበ እንትኑ ቴብሉ የጠበበ መስሎ የነበረ ግን በቪዲዮ ልከውልኝ ትልቅ ነው፣ ትልቅ ነው ማለት እንደፈለኩት ነው ማለት ነው። ሰላም ሰላም፣ እንዴናችሁ ውድ አገሬ ልጆች፣ በያላችሁበት ሰላማችሁ ይብዛልኝ። ሙሉዓለም ነኝ። ዛሬ እንግዲህ በሌላ ቪዲዮ በሌላ መጥቻለው። የዛሬ ቪዲዮ የሚሆነው እንግዲህ ከርዕሴ እንደምትመለከቱት ባለፈው ቪዲዮ ሰርች ነበረ። ወደ አንድ ሺህ ስምንት መቶ ሰዎች አይታችሁታል። ያ ቪዲዮ ደግሞ የሚናገረው እቃ ዝዣ አለው እያንዳንዱ እቃዎች ሲያልቁ እየመጣው ቪዲዮ ሰራላችኋለሁ፣ ወይም ደግሞ እነጋችኋለሁ ብዬ ነበረ። በዛ መሰረት እንግዲህ ቁጥር አንድ የምግብ ቴብሬ አልቆ ነበረ። ቁጥር ሁለት ደግሞ ቁምሳጥን ያርጓል አልቋል። ቀጣይ አድጋና ሶፋ ይዤላችሁ መጣለው። ጠረጴዛን ወዳችሁታል፣ ኮሚኒቲ ላይ ፖስቸው ነበረ። ፎቶ ላይ የአምራሪት ነው ያሰራሹ ላላችሁኝ አዲስ አበባ ነው፣ በትእዛዝ ነው ያሰራሁት። እናም ሰውየው በነገራችን ላይ ለእኔ አርባ ሺህ ብር ነበር የሰራልኝ። አሁን ጨምሯ ሀምሳ ሺ ምናምን እያለ ነው ማለት ነው። እና እኔ አርባ ሺህ ብር ያሰራሁት ቴብር አሁን ላይ አምሳ ሺህ ብር ገብቷል እና ያው እቃ እየጨመረ ነው የሚሄደው እናም ብዙ ጊዜ እኔ ምን ላለው መሰላችሁ እና በፊት እኔ ብር ምናምን ያው ባንክ ምናምን ሲቀመጥ የሚወርድ ይመስለኝ ነበረ ግን አሁን ላይ እቃ እየጨመረ ከቀን ወደ ቀን እየጨመረ እየጨመረ እየጨመረ ነው የሚሄደው እና ውዶቼ እንግዲህ ቁምሳጥ እንደታያችሁት ይህን ቁምሳጥን ፀ ያስቸግሬ በጣም ዙማ ከመሆኑ የተነሳ ማለት ነው እናንተ እስኪ ጸጉዬ እንዴት እንደሚያመር የራሴ ጸጉር ነው። በዚህ አጋጣሚ የራሴ ጸጉር ነው። ግን ቆይ እስኪ እኔ ጸጉ ጸጉ ቢኖረኝ በስ በቃ ትንሽ። እኔ እኮ አሁን እንደው አፍንጫ የራሱ አፍንጫ የለኝ ጸጉር የለኝ አይዶ ነው ባሌ ምን አይቶ እንደወደ። ለማንኛውም ስቀልዳችሁ ነው። እናም ውዶችዬ ዛሬ ያው የነገርኳችሁ ቁም ሳጥን አልቋል። ይህን ቁም ሳጥን ያዘዝኩት ሀምሳ ሺ ብር ነው። በነገራችሁ ላይ የዚህ የቁምሳጥኑ ሳጥኑ አይነት አልጋ ነው ያዘዝ ነው። አልጋው ሰላሳ አምስት ሺ ብር ነው። ሜትር ከሀያ ለባልና ለሚስት ይበቃል እና ወደፊት ደግሞ ፋሽን ሲመጣ ምናምን አልጋ እንቀይር ካልኩ እንቀይራለን። ችግር የለብንም። አረ በገዛ ደግሞ እናት አባቶቻችንስ እንዴ! እኔ አሁን የገጠር ልጅ ነኝ። ቆጥ አልጋ ነው ያደግኩት። ያን ያህል ብዙም አልጋ ያን ያህል ብዙም አላካብድም። ከምንም በላይ ፍራሹ ምቾቱን ያሁን አድጋዬን የሴትዬን ያለቀ የገዛችልኝን አድጋ በጣም ነው የምወዳት። ምቾቱ ምናምን ልነጋቸው አልችልም። እና ሁልጊዜ ነው በጣም ነው የምወደው። እንደም የሆነ ጊዜ ጓደኛ መታድራ ምን እንዳዊስ ታውቃላችሁ፣ ሙሉ አለችኝ፣ አቤት ያንቺ አድጋ የእንቅልፍ መድኃኒት አለው አለችኝ። እና ምክንያቱም በጣም ነው የሚመቸው ከምንም በላይ ፍራሹ ነው እና ፍራሽ ራሱ ለሜትር ከሀያ የሚሆን አልጋ ወይም ለሜትር ከሀያ የሚሆን ሜትር ከሀያ ለሆነ አልጋ ፍራሽ ቀስተዳመና እስከ ሀያ ሰባት ሺ እየተባለ ሀያ ሰባት ሀያ ስድስት ሺ ነው። ግን ኖርማል ፍራሽ ይሄ ዝም ብሎ ያልተካበደ ምናምን፣ በቃ ቆንጆ የሚመች ፍራሽ እኔ የዛሬ ዓመት ለቤተሰብ አስር ሺ ብር ነው የገዛሁት፣ ለሜትር ሀያ የገዛሁት ፍራሽ በጣም ነው የሚያምረው፣ በጣም ነው የሚመቸው ግን በጣም ይካበዳል። ይሄ አንድ ሰው ምናምን እንደዚ አያነሳውም። በጣም ነው የሚካበደው እና ያው በአቅማችሁ መግዛት ትችላላችሁ። ቀስተ ደመና ግን ቢሆን ይመረጣል ይባላል፣ ግን እኔ ቀስተ ደመና ለስም ለሾ ነው እንጂ ያን ያህል አይደል፣ ምክንያቱም ዋናው ነገር ገንዘብ ነው። በቻላችሁት በአቅማችሁ እስከ አስራ ስምንት ሺህ እስከ አስራ ሰባት ሺህ እስከ አስር ሺህ አስራ አንድ አስራ ሁለት ሺህ አለ ፍራሹ ማለት ነው። ስለዚህ ፍራሽም ያው አድጋ ስታዙ ፍራሽ አለ ግድ ነው እና ሰው ቁምሳጥኔ ይህን ይመስላል። እንግዲህ እንዳልኳችሁ ቁምሳጥንና አድጋውን የሆነ ቤት ነው ያዘዝ ነው። ሶፋና ጠረጴዛውን ደግሞ የሆነ ቤት ነው ያዘዝ ነው፣ ወደ ወደ ሀያት አካባቢ ሀያት ወደ ምን መሄጃ ነው ብቻ። እንደዚ ያሰራነው ግን ብዙ ቦታ ጠይቀን ነው። እኔ ራሴ ሚዲያ ላ ጠይቅ ያለው ብያቸዋለሁ ቲክቶክ፣ ማን ፌስቡክ ላይ ጠይቄ እኔ ያሰራሁትን ሶፋ ሰማኒያ ሺህ ብር ብላኝ፣ መጨረሻው ሰባ አምስት ሺህ ብር በቃ ሰባ አምስት ለዛውም ክፍር ሀገር ነው የምልከው ትራንስፖርት አለብኝ ብያት፣ ሰባ አምስት ሺህ ብር ያለችኝ ሶፋ ነው እኔ በስርሳ ሺህ ብር ያሰራት ማለት ይቻላል። እናም ውዶችዬ፣ እኔ እግዚአብሔር ይመስገን፣ እኔ ፈጣሪን አመሰግነዋለው አሁን ላይ ሳስበው በጣም አንዳንድ ጊዜ የእውነት ነው ምላችሁ፣ ተስፋ አትቁረጡ፣ ሁሉም ነገር ቀ በቀስ ይሆናል። ብዙዎቻችሁ ቤት የለንም፣ ቤት ሲኖረኝ ዕቃ ገዛለሁ የምትሉ ሰዎች ፈጣሪ አንድ ቀን ቤት ይሰጣችኋል። በእርግጥ እኔ ይህን ሁሉ ያሟላሁት የራሴ ቤት ስለሆነ ነው። ኪራይ ቤት ይህን ሁሉ ዕቃ ሲጀመር ሙሉ ወይም አንድ ሙሉ ግቢ ካልተከራያችሁ ወይም ደግሞ የሆነ ኮንዶሚኒየም ቤት ካልገዛችሁ ካልተከራያችሁ በስተቀር ዕቃ የሁሉ ገዝታችሁ ከመግዛታችሁም በኋላ ማጓጓዝ ቤት ስትቀዩ ምናምን ያለው በጣም ከባድ ነው። በጣም ከባድ ነው አውቀዋለሁ። እና ለምን እኔ ከተማ ላይ እንግዲህ ብዙ እኔ አዲስ አበባ ምናምን እኔ በፊት ኖር ነበረ ግን ቤት ተከራይቼ ምናምን ራሴን ችዬ ኖር አላውቅም። አራፊነት የሚባል ገና ገና ይሄ ቤት ተከራይቱ ምናምን ገና የራሴን ህይወት ሀብዬ ገና አልጀመርኩም። ከእናቴ ቤት ወጣሁ ስደት መጣሁ አለቀ፣ እና እግዚአብሔር ይመስገን። ስለዚህ ሁሉም ነገር ቀስ በቀስ ነው የሚሆነው። እኔ አሁን የእውነት ነው የምላችሁ ባለፈው ሁለት ሺህ አሁን 2018ና 2017 ለገና ሂጅ ነበረ እና ገና ዓመት አልሞላኝም። እንግዲህ ወረዲ፣ ከአራት ወር በኋላ አመት ይሆነኛል ከኢትዮጵያ ስመጣና፣ ያኔ ምን ተስፋ ቋርጫ፣ በጣም ተስፋ ቋርጫ ነበረ። ለምንድን ነው አሁን ኢትዮጵያ ስትሄዱ ብዙ ነገሮች ታስባላችሁ። በተለይ ደግሞ እመለሳለሁ ብላችሁ ስትመጡና አልመለስም ብላችሁ ስትሄዱ አንድ አይደለም፣ በቃ ብዙ ነገሮች ይለያያሉ። እኔ ያኔ ሲሄድ ኢትዮጵያ ሲሄድ እመለሳለሁ ብዬ ነው የምሄደው። እመለሳለሁ ሂጅ እሰራለሁ ብዬ ገንዘብም ሴብ ላር አደርግ እችላለሁ ምናምን፣ ነገ ሂጅ እሰራለሁ ችግር የለም የሚለው ነገር አለ። ግን አንድኛችሁን ስትሄዱ ግን ከስገና ስትሄዱ ገንዘብ ሴ ማድረግ ትችላለ ትጀምራላችሁ። ምክንያቱም በራይድ የምትሆኑ የምትሄዱ ከሆነ በታክሲ፣ በታክሲ የምትሄዱ ከሆነ በባስ፣ በነገራችን ላይ ብዙ ጊዜ እኛ ለምን እንደው አላውቅም፣ ከውጭ ሀገር ነው ኢትዮጵያ ስንሄድ፣ በባስ ስንሄድ፣ በታክሲ ስንሄድ በጣም ብዙ ሰዎች እሷ በታክሲ ነው የምትሄደው፣ እሷ በባስ ነው የምትሄደው፣ እሷ እንደዚህ ነው፣ ሰዎች ብዙ ነገር ይሰጧችኋል፣ ብዙ ስም። ግን ሲቸግራችሁም እንደዛው ልክ ስትቸገሩም እንደዛው ያወራሉ፣ ሲኖራችሁም እንደዛው ያወራሉ። ልክ ቸግሯችሁ ብድር ስትጠይቁ ምናምን እሷ እኮ አረብ አገር ሰርታ ገንዘብ የሌላ ሰው ነው ገንዘብ አንዝብጋ በተለይ ጨረሰች ናት ትባላላችሁ። በታክሲ ድሞ በባስ ምናምን ስትሄዱ ደግሞ ይህን ያላመሰግታ እንግዲህ፣ ከውጭ ሀገር የመጣች ከአረብ ሀገር የመጣች ራሱ አትመስልም። የምትሄደው በታክሲ ነው እንደዚህ ነው ብዙ ነገር ይሏችኋል ሰዎች ከማውራት ሰዎች ከማረት ወደኋላ አይሉም። ስለዚህ እኔ ኢትዮጵያ ሄድኩ ጊዜ ባለፈው ምን ገጠመኝ መሰላችሁ? እኔ ኢትዮጵያ ቤተሰቦችም እንድመለስ አልፈለጉም ወደ ህይወቴም የመጣው ሰው የወደፊቱ ባለቤትም እንዴት አይፈልግም። ግን ምን ተከሰተ መሰራችሁ? እኔ ከዚህ ሲሄድ ብር ተበድሬ ነው ሄድኩት። ከማ ከጓድኛ ብር ተበድሬ ነው ሄድኩት። ግን ያንን ብር ስመጣ በዚህ ሀገር ብር ነው ምንድ ትልሻሉ ያርኳት። ከዛ ለምንድ የተበድርኩት ያንን ብር አልዋሻችሁም። የሆነ ቃል ለራሴ መግዛት ፈልጌ ነው የገዛሁት የገዛሁት የገዛሁት ማለት ነው ከዛ ምንም ችግር የለውም። ብር ተበድራችሁ ብትሄዱ ሰርታችሁ ትከፍላላችሁ። ከዛ ልክ ኢትዮጵያ ሂጄ አንድ ወር አስራ አምስት ቀን ነው የሄድኩት የገና የገናን ውዬ ፋሲ ማነው ጥምቀትን ውዬ ወደዚህ ስመጣ ስመጣ ወደዚህ በቃ አንተም ሰርተን እኔም ሰርተን ቀሪውን ነገሮች እናሟላለን ተባብለን ከፍቅረኛ ጋር ምን የመጣሁት ከዛ ልመጣ እንግዲህ ያው ቀኔን እየጠበኩ ነበረ። ከዛ መጨረሻ ላይ ፍራይት አመለጠኝ ማለት ነው። በጣም ነው የተናደድኩት። በቃ የሚቀር ሁሉ ነው የመሰረኝ ባንዴ። ህልሜ ሀሳቢ ሁሉም ነገር ውሃ ነው በቃ። ችልስ ያለበት እና እኔ ምንድን ነበር አላቅም ነበረ ፍራይት ካመለጠ ዲኬት ኦፊስ ሄዳችሁ እንደምታመለክቱና በቅጣት መልኩ እንደምትመጡ ወይም ደግሞ እንዳዲስ ዲኬት ቆርጣችሁ እንደምትመጡ ምናምን ዲኬት ቆርጭ እንደምጣ አውቀዋለሁ ግን ብሩ ብዙ ነበር የመሰለኝ በጣም ብዙ ነበር የመሰለኝና እና ያ ብር ደግሞ ጀሪያን አልነበረም። ከዛ ፍራይታ መለጠኝ። እግዚአብሔር ይመስገን። ሴትዬ በጣም መልካም ሰው ስለሆነች ድጋሚ ድኬት ቆርጣ ላከችልኝ። ያ ድኬት ደግሞ ኦንላይን ነበር የቆረጠችው። ኦንላይን አንዳንዶች አሁን ብር ሀክ ትደረጋላችሁ። አንዳንዴ አሁን በስልካችሁ የማታውቁት ቁጥር ሲደወልላችሁ ስልካችሁ ያሉ ሳንቲም አንዳንዴ ሂዶ አያውቅም እ አሁን ብዙ ጊዜ እኔ ማላቆን ቁጥር አላነሳም፣ ምክንያቱም ስልኬ ላይ ብር አለ ይሁን። ማላቆ ቁጥር ከተደወለብኝ ሳንቲም ያርቃል። ሶ የማላውቀውን ስልክ አላነሳም። ልክ እንደዛ ሴትዮ ስትቆርጥ ሀክ አድርገዋታል። ለካ ብዋን ከፍላለች፣ ዲኬቱን ላከችልኝ። ዲኬቱን ቁጀ ሲሄድ ግን ኖ ይሄ ፍራይት እዚህ ሀገር የለም፣ ይሄ ፍራይት እዚህ ሀገር አልጀመረም ምናምን አሉ ማለት ነው። ከዛ በቃ ሴትዬ ምንድንድናት በቃ አበደች ተራሱ። ለምን ዲኬት እኮ የቆረጥኩት እኮ ሰባት መቶ ምናምን የሆነ የቆረጥኩት፣ ለምን በኢትዮጵያ እንግዲህ ወደ ሰባ ምናምን ሽብር ማለት ነው። አስቡት ከዛ በጣም በጣም ሴትዬ ራሱ አሳዘነችኝ። እኔም ተናደድኩ በራሴ ለምን አረፈድኩ፣ ለምን በጊዜ አልመጣውም። በእርግጥ ጥምቀት ስለሆነ ሚካኤል ታቦት ከገባ በኋላ ነበር የመጣሁት እና ለክዳውን ነበር። በዛ ምክንያት እንትን ያመለጠኝ ማለት ነው። ከዛ በኋላ በቃ ይሜ የመጣብኝ የጓደኛዬ በቃ የሆነ ቤቱ ምናምን፣ ያኔ ቤቴ ገና ነበር። ገና አሸዋ ግርፍ ነው ውስጡ ገና ጅብስን አልተሰራም መስታወት አልተገጠመ ምንም ገና ነበረ ቤቴ። ከዛ በቃ ቤቴን አሟልቼ ቀይን አሟልቼ ቤቴን ጨርሼ መቀ ምናምን ብዬ አቅጄ የመጣሁት ነገር በሙሉ ውሃ በቃ ውሃ ችልስ ያለበት ነው የመሰለኝ። ከዛ መጨረሻ ላይ ጓደኛለችኝ ሁል ጊዜም እንዲህ አድርጊ የምትለኝ እና እሷ በህይወት ነው ያለችው እና እሷን ጠየኳት። እንደ ዲኬት ኦፊስ እያለችኝ ዲኬት ኦፊስ ሄድኩኝ። ፍራይታ ምርጡ የነበር ትናንትና በምን መልኩ መሄድ እችላለሁ? ምናምን አልኳቸው። ቅጣት አለ ያለች ተሄጃለች አለኝ። እኔ የጠበኩት መቶ ምናምን ሽብር ነበር። እኔ መቶ ምናምን ሽብር አካውንት የለም ሰውም ማስቸገርም አልፈለግኩም። እዛ ቅጣት ስንት ነው ስላቸው ሀያ ሽብር፣ ሀያ ሽብር አካውንት ያለ። ከዛ ያችን ሀያ ሽብር ከፍዬ በሶስተኛው ቀን ወደዚህ ሀገር መጣሁ ማለት ነው። ሰው ከመጣሁ ገና አመት አልሞላኝም። ቤቴን ጨረስኩ። እግዚአብሔር ይመስገን። አሁን ቀይን እያሟላው ነው። አስባችሁታል። ያን ያሁን ተስፋ ቆርጬ ነበረ። በቃ በቃ አንድ ቀን እንቅልፍ አክተኛው ዲኬት ኦፊስ ሄጄ ዲኬት እስከማስተካከል ድረስ እንቅልፍ አክተኛው። ምክንያቱም እመለሳለሁ ብዬ ሳላሰብኩኝ በቃ ነገሮቹ እንዴት በቃ በጣም ነበረ እንትን ያልኩት ማለት በጣም ነበረ የተረበሽኩት ማለት ነው። ሁለትና እግዚአብሔር ይመስገን ተሳካ መጣሁኝ ማለት ነው። እንዲሁም ደግሞ 2016 ላይ ኢትዮጵያ ሄጄ ነበረ። 2016ም ኢትዮጵያ ሄጄ ነበር። በነገራችን ላይ 2016 ኢትዮጵያ ሄጄ ቦታ ገዛሁኝ። ቦታ ገዝቼ መጣው። ከመጣው በኋላ ልክ በሶስት ወሩ ደግሞ እህትና ወንድሜ በአንድ ቀን ነበር ያገቡት። ሴቷ እህቴም ወንድሜም ሆነው ከአንድ ቤት ያው ወንዱ ይዞ ሲመጣ ሴቷ ትወጣለች። እንደዛ ነበረ እና ታናናሾች ናቸው። በጣም ነበረ ሰርጋቸውን በጉጉት የምጠብቀው። ከኢትዮጵያ በመጣሁ በሶስት ወር ውስጥ ሰርግ ቤተሰብ ካልመጣሽ አሉኝ፣ ማለት ነው። ከዛ አልመጣሽ ሲሉኝ እኔ በቃ በጣም እንዴ ሐዘን አንዳንድ ጊዜ ሐዘን ሲሆን ብድግ ብለን እንሄዳል እና ደስታም ሲሆን መሄድ አለብን። በቃ እኔ ይሄ ነገር ቢለመድ ብዬ አስባለሁ። በቃ ብዙ ጊዜ እኔ እኔ ከቻለ አንድ ሰው በሀዘንም በደስታም ከጎን መሆን አለበት። ካልቻለ ደግሞ ቢያዝ፣ በምትወዷቸው ሰዎች ደስታ ጎን መሆን አለባችሁ። ከዛ ያኔ ስራ አዲስ ስራ ነው የገባውት ገና ሶስት ወሬ ነው። በሶስት ወሬ ብድግ ብዬ ኢትዮጵያ ሄድኩኝ፣ ዲኬቴን ቆርጬ ማለት ነው። ስመለስ ስራዬን አጣው፣ በጣም ስራ አጣውኝ። ከዛ ስራ ሳጣ ብቻ በዛ ኢትዮጵያ ሂጅ ስራ መጥ ሴትዮዬ፣ በጣም ተናደደች። እንዴት ከኔ ጋር ከገባች በሶስት ወሮች ነው ምናምን ብቃት ብቻ ዝባዝኝ ያብዝታ እሷ ጋር ስራ ለቀኩኝ። ከዛ በጣም ተናደድኩኝ። ሌላ ስራ መግባት፣ ሌላ ቤት መልመድ፣ ሌላ አዲስ ነገር በጣም ይከብደራ። ከዛ መጨረሻ ላይ በቃ ኢትዮጵያ ነው እሄዳለሁ። በቃ በጣም ተስፋ በጣም በትንሿ ነገር ተስፋ እቆርጣለሁ። ቢያንስ ቢያንስ ማለት ነው በቃ አሁን ይኸው በቃ። ወደው ተስፋ የምቆርጠው ግን ከአንድ ሰዓት ከወሳ በኋላ ኖ ሙሉ እንደዚህ መሆን የለብሽም ተስፋ መቆረጥ የለብሽም እላለሁኝ እና ያኔ እራሱ ቦታ ገዝቻለሁ በቃ ቦታውን እጨ ሽጭ በቦታው እነግዳለሁ ምናምን ብዬ አሰብኩ። ማርያም ነው ማለት አመነታው ከዛ ሁለት ቀን ሶስት ቀን ከቆየ በኋላ አይ ሙሉ ግን ለምንድን ነው ተስፋ የምቆርጩ? ለምንድን ኢትዮጵያ የምትሄጁው? አላማ ሽስ ያ ያሰብሽው ስቅድሽስ ምናምን ብዬ ለራሴ ተቆጠው ለራሴን መከርኩ ራሴን አስተካከርኩ። እንደገና እግዚአብሔር ይመስገን ሀብዬ እዚህ ቤት ገባው ማለት ነው። እና በእያንዳንዷ ህይወቴ በእያንዳንዷ ምግን አንዳንድ ነገር ሲፈጥም በጣም ተስፋ ቶሎ ተስፋ ቆርጣለሁ። ከዛ በኋላ ግን እዚህ መድረሴን ሳስብ እዚህ ጋ እንደደረስኩ ሳቀው ወይኔ ፈጣሪ ላለው ግን። እኔ ደግሞ ችግሪ ያው ለቤተሰብ ጥሩ ጥሩዋን ብቻ ነው የምናገረው። ይችን መጥፎ መጥፎዋን አልናገርም። እንዲሆንኩኝ ታመምኩኝ፣ በዚህ ወጣው አልልም። ግን በቃ ይች ደህና ደህናውን ነገር ነው የምናገረው እና እግዚአብሔር ይመስገን የምንላችሁ ፈልጌ ነው። እያንዳንዷ ህይወታችሁ እያንዳንዷ ነገር ተስፋ ልትቆርጡ ትችላላችሁ። ብዙ ነገሮች ተስፋ ሊያስቆርጣችሁ ይችላል። ብዙ ነገር ሊደክማችሁ ይችላል። ሊሰረቻችሁ ይችላል። ይኸው አሁንስ፣ በቃ ለማን ደሁ የምረፈው ልትሁ ትችላላችሁ። ግን አላማችሁን በዛም አለ በዛም አለ መርሳት እንደሌለባችሁ ማወቅ አለባችሁ ውዶችዬ። ስለዚህ ያው እኔ እግዚአብሔር ይመስገን ተስፋ ብዙ ጊዜ እቆርጣለሁ ግን ደግሞ እንደ አዲስ እነሳለሁ። ምክንያቱም ነገን ማሰብ አለባችሁ። እንዴ የሆነ ሰዓት እኮ እንደዚህ እንደዚህ ብያዎች አለሁኝ እንዴ ቅዴ ሳላማይ ስኬቴስ ገባችሁ? እኔ ከምንም በላይ የኔን ስኬት ቤተሰቦች እንዲያዩ ይፈልጋሉ። አባቴ መሆን የመሆንበት ቦታ መሆን መሆን የሚፈልግበት ቦታ ሁኜ እንዲያየኝ ይፈልጋለሁ። እናቴም እንደዛው፣ እህቶችም በእኔ እንዲኮሩብኝ ይፈልጋለሁ። ስለዚህ ይህን ያህል ዓመት አገባገር ለፍቼ እንዴት ነው በትንሽ ነገር ተስፋ የምቆርጠው ብዬ የተነሳውባቸው ብዙ ቶች አመታቶች አሉ። አሁን ላይ ግን እዚህ ደግሼ ሳይ እቃ ሳሟላ የራሴን ህይወት ለመኖር ስጓጓ ሳስብ ግን ደስታውን ልነጋቸው አልችልም።